ጠንካራና በራሷ የምትተማመን ሴት ለመሆን በየዕለቱ ማድረግ ያለብሽ አስራ አምስት ነገሮች ፣ የመጨረሻው በጣም ስለሚጠቅም እስከ መጨረሻው መከታተል አትርሱ። እንደምን ሰንብታችኋል ውድ ተመልካቾቻችን። ዛሬ ዘንድላችሁ የመጣ ነው በራሷ የምትተማመንና ጠንካራ ሴት ለመሆን ሴት ልጅ ምን ማድረግ ያለባት የሚለውን ነው። አንደኛ፣ ጠዋትሽን በደስታ ተቀበይ። በአዎንታና በመልካም አስተሳሰብ ቀንሽን ጀምሪ። ይሄ ስታዪው ቀላል ሊመስል ይችላል፣ ነገር ግን ቀንሽን ያስተካከላል ህይወትሽንም ይገነባል ማለት ነው። ሁለተኛ በየጊዜው እውቀትሽን አስፊ፣ አዳዲስ ነገሮችን ተማሪ። መጽሐፍትን ማንበብ ሊሆን ይችላል፣ ፖድካስት ማዳመጥ ሊሆን ይችላል፣ የሰዎችን የህይወት ልምድ መጋራት ብቻ፣ ከመማር አትቦዝኝ። ሶስተኛ ግቦችሽን ጻፊ፣ መጽሐፍ ብቻም አይደለም፣ በየቀኑ እነሱን ለማሳካት እርምጃ ውሰጂ። አራተኛ ለራስሽ ጊዜ ስጭ ይህን ስልሽ ራስሽን ተንከባከቢ ብቻ ማለት አይደለም። የምታስቢበት የምታሰላስይበት ከጫጫታው ከግርግሩ የምትርቂበት ጊዜ ውሰጅና በደንብ አስቢ፣ ስላለሽበት ስለ ወደፊት ህይወትሽ በደንብ አስቢ። አምስት ሰውነትሽን ተንከባከቢ፣ ጤናማ ምግብ ተመገቢ፣ አዘውትረሽ አካል እንቅስቃሴ አድርጊ። ስድስት ድክመቶችሽን ተቀበይና ካለፉ ስህተቶችሽ ተማሪ። ድክመትሽን ጥፋትሽን በደንብ በወቂና ከዛ ትምህርት ውሰጅ። ድጋሜ የተሳሳትሽውን ነገር አትድገሚ። ሰባት ሌሎችን እርጂ። ሰውን በመርዳት መልካምን ነገር በማድረግ የሚገኘው ደስታ አይምልጥሽ። ስምንት ሀሳብሽንና አስተያየቶችሽን በድፍረት ግለጪ። ያመንሽበትን ከመናገር ወደ ኋላ አትበይ። ዘጠኝ ሪስኩ ሰጂ። ጥፋትሽን መኚ። አደጋዎችን ለመውሰድ አታመንች። አስር ቀና አስተሳሰብ ካላቸው ሰዎች ጋር ውሎሽን አድርጊ ሰው ውሎውን ነው የሚመስለው የሚባለው እውነት ነው ስለዚህ ጥሩ ከሚያስቡ ሰዎች ጋር ውሎሽን አድርጊ 11 ራስሽን ውደጂ ማንነትሽን ተቀበል ራስሽን መውደድና መቀበል ስትጀምሪ በራስ መተማመንሽ ይጨምራል 12 ያለፈ ታሪክሽን እርግፍ አድርገሽ እርሺው ትላንት ስላለሽበት ስለተሳሳትሽ ህይወት ስላጠፋሽው ጥፋት እያሰብሽ ዛሬሽን አታበላሽ 13 በየዕለቱ ራስሽን አመስግኚ ላሳካሹ ነገር ለራስሽ ክብር ስጪ። ራስሽን ማበረታታት ስትጀምሪ የበለጠ ጠንካራና ቆራጥ ትሆኛለሽ። 14 እረፍቱ ሰጂ። የደከመው ሰውነትሽንና አእምሮሽን እንዲያገግሙ ፍቀጅላት። 15ኛን ከመናገሪ በፊት ይህን ቻናል ሰብስክራይብ ማድረግ አትርሱ። ሰብስክራይብ ስለምታደርጉም እጅግ በጣም አድርገን እናመሰግናለን። አስራአምስተኛ የኔ ከምታያቸውና ከምትወጃቸውና ከቤተሰቦች ከጓደኞችሽ ጥሩ ጊዜ አሳልፊ። ለእነሱ ቦታ ስጪ። ከምንም ነገር በፊት ለቤተሰብሽ ቅድሚያ ስጪ። ይህንን ይመስላል። ስላዳመጣችሁኝ እጅግ አድርጌ አመሰግናለው። መልካም ጊዜ